ወይ አላገቡ ወይ አግብተው ፈተዋል፣ ወይ ከሴቶች ጋር ሌላ ግንኙነት አለ። የኢትዮጵያ ብሔራዊ እግር ኳስ ቡድን የእግዚአብሔርን እርዳታ ለማግኘት አንድ ቄስ በአዲስ አሰልጣኝነት ቀጥሯል። ሰላም፣ ሰላም ጤና ይስጥልኝ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን ምርጥ ምርጥ ቪዲዮዎች እንመለከታለን፣ ሀሳብ አስተያየቶቻችን እንለዋወጣለን። ቪዲዮ መካከል ላይ ሀሳቤን የሰጠ እሄዳለሁ። እናንተ ደግሞ ቪዲዮ መጨረሻ ላይ ሀሳባችሁን በተመቻችሁት ቦታ ላይ ሀሳባችሁን ታሰፍራላችሁ። እንደ ሁሉ ጊዜውም ቪዲዮ ላይክ በማድረግ ጀምሮ ለቻናሉ አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ፕሊስ ላይክ ማድረጋችሁ እንዳትረሱ። እንደ ሁሉ ጊዜውም ከሰሞኑ እንግዲህ አሪፍ ቪዲዮ ይዤላችሁ እመጣለሁ ባልኩት መሰረት ነገ ከሰዓት አካባቢ ላይ ብርጥ ቪዲዮ ሾርት ሙቪ አስተማሪ የሆነች ቪዲዮ ለቅላችኋለሁ። እስከዛ ደርስ ለሰብስክራይብ ላይ ያላረጋችሁ ሰብስክራይብ አድርጋችሁ እንድጣበቁ ጋብዛችኋለሁ። የዛሬን ቪዲዮ ደግሞ ላይክም አረጋችሁ እንዳትረሱ አረጋችሁ። ወደ ቪዲዮ ምንድን ነው የዲቪድ ኤምቲ ግን ቻናል ሰብስክራይብ የማታደርጉት ደግሞ ቪዲዮን ከወደዳችሁት ላይክ አደረጉትናችን ላይ ሲማችሁን ለምንድን ነው የምትጠቀሙት? የስልካችሁን ሲም ስ ላይክ ካላረጋችሁበት ኢሜይል ከከፈታችሁ ላይክ አርጉ። በቃ ምንም አስከፍልም፣ ላይክ አድርጉት። አይነት ሰው ነው አሁን እኮ ሲም እየተጠቀመ ያለው እንደዚህ፣ ምንም ሳያረግበት ማለት ነው። ቴሌ ገብቶ አያዎች ሲም ካርድ ለማውጣት ነው መሰለኝ አላቅም። እንግዲህእንዴናቲ ምን እየጠበክ ነው እንደማትመጣ እኮ ነግሬ ነበር። ቆይ ምን ያህል ብትወዳት ነው እንደማትመጣ እያወቅ ምትጠብቃት? ግን እንደ እሷ ሰው ወደ ታውቃለህ። ቆይ ሰዎችስ ምን ይሏል እንዴ? ታዲያ ሰው እንደዚህ ካለ ለምንድን ነው ማታርፈው ተብሎ አይቆምም። ያው እቅድን ግብ ማድረስ ነው። ቅንብሩ ፀዴ ነው፣ በጣም ያምራል። ከሰሞኑ ፌሚኒዝምን ስታቀነቅን የነበረችው ጆርዲ ነበረች። በተለያየ መንገድ ሰዎች እንግዲህ ሰጧት እየገለጹላት ይገኛሉ። አሁን ግን እየተዘፈነላት ነው። ፓስተር ቻሬም ከእሷ ጋር ተያይዞ የሰጠው ሀሳብ አለ። እስቲ እናንተ ስትዝማማሉ አልች ትስማሙ እንከት መልክ እንኳን የላት

ለቢደፋት መብረክ ወይ ደምግፊት የሴጣን አምልኮን በግልጽ ስታብራራ መሰልጠን መስሏት ነው። ይቺዥን ልትፋራ እዝ እንግዲህ የሴት አብዮት አስነስቶ ፌሚኒስትና የሚጫወቱት በደንብ ብንበረብራቸው አንደኛ አላገቡም፣ አንድ ወይ አላገቡ ፈቺ ናቸው ወይ አግብተው ፈትተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። በቃ ብዙ ሰው ካልተስማማበት ይሄ ነገር ከኛ ሀገር ጋር አይሄድም ማለት ነው። አብዛኛው ሰው በቃ ምንም ሀሳቧን እየተቀበለ አይደለም። በጣም በጣት የሚቆጠር የማይባል ሰው ነው በቃ ከእሷ ጋር ሀሳብ እየተለዋወጠ ያለው እንጂ ሙሉ በሙሉ ከመቶ ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንቱ እየተቀበለ እንዳልሆነ ነው የሚሰማኝ። እስቲ እናንተስ ፌሚኒዝም ጥሩ ነው ወይስ ጥሩ አይደለም ትላላችሁ? ሀሳባችሁን ኮመንት ላይ ያጋሩ። ምንም ችግር የለውም። ዳይሬክተር እኔ ለገንዘብ ሳይሆን ለሕሊና የምሰራ መምህር ነኝ። ተማሪዎችን ከእውቀት ባለፈ ለስራ ብቁ ነው የማረጋቸው። ምንም ማፊያ ኤሪያ ከጨረሱ በኋላ ትምህርቱን ስራቸው ወደዚህ ነው እንጂ ተምሮ ስራ ማግኘት እዛ በት ነው። ስራ ፈጣሪ ወይ ደግሞ ኢንተርፕርነር ካልሆናችሁ በስተቀር ጥበብ ግን ያው ሌላ ታሪክ ውስጥ የገባች ነው። ሰሞኑን በተለያየ ቦታ ጥበብ በቃ ኧረ ኧረ ጥበብ ከደፋሪዎቹ እጅ አምልጣ ባለቤቷ ስታገኝ ምን እንደተፈጠረ ተመልከቱ። ከአዲስ አበባ እዚህ ወሊሶ መጥተው ልጆቻቸውን ዋና እያስዋኙ በመሀል ልጆቻቸውን እዛው ገንዳ ውስጥ ጥለው ፍቅር ሊሰሩ ሲገቡ ሶስቱም ልጆቻቸው ሞተው ጠበቋቸው። አንዳንዴ ግን እኔም ምርጥ ኮላብ በቃ ማለት እስካሁን ካየናቸው ኮላቦች በጣም በጣም የሚገርም ነው። እና እስኪ ሁላችሁም ሲሳይ ወደ ሲኒማ ይምጣ ብላችሁ ኮሜንት አርጉና ሲሳይ የራሱን ችሎታ ብቻ አይደለም የሚያየንበት በቃ የዩቲንም ሀይል ይዞት ነው የወጣው እና የተደበቀ እምቅ ኃይሏን ነው ይዞ የወጣው እና ሁላችሁም ሲሳይ ወደ ሲኒማ ይምጣ እያላችሁ ሜንሽን አድርጉት በጣም የሚገርም ስራ ነው ሄዳችሁ ይሁላቸው ዳር ከጓደኞች ጋር ልንወጣ ነበረ ልንገረብዬ እሺ እኔ ልጄት ልትሄዱ ነው ግን አይ እዚህ አካባቢ ነን ጠዋት እመጣለሁ እና በቂ ብር ይዘሀል አዎ ይዣለሁ ይዣለሁ አስፈለገ ሾፌሩ አብሮ ይምጣ አንተ ልጅ ጠጥተህ ድራይቭ እንዳታደርግ ኧረ እንዴ ኧረ አንተጣም ችግር የለውም እመጣለሁ በቃ ጠዋት እሺ ያለበትን አፕዴት አደርጋለሁ እሺ እሺ እሺ አባዬ ልወጣ ነው። ምን ልወጣ ነው አንተ ልጅ? ከምሬ ነው አይደል? አዎ ምን ነው ተመስገን፣ ተመስገን። ጠዋት ነበር እኮ ሸክሜን ሚና ቅለልልኝ ብዬ ጸለይኩትኝ። ሻንጣ ሳትይዝ ነው እንዴ የምትወጣው? ደግሞ የምን ሻንጣ? አረ እኔ ኳስ ላይ ነው የምሄደው ከጓደኞቼ። ምንም ልታረጉጣ። ዋናው ቁም ነገሩ ትመለሳለህ ወይ ነው። እዚህ ቤት ትመለሳለህ አንተ ልጅ፣ እውነቱን ንገረኝ። ያራውን መለሳለሁ እና ለምን አባ ነው የምንነግረኝ? ምን ያደርግልኛል? በቃ የኪስ ገንዘብ ፈልግ። ምን ምን ምን ምን፣ እስኪ የኪስ ገንዘብ። የሀብታም ነገር በጣም ተራርቀን አለት ለመናገር አንዳንዱ በቃ ዳድ ከመቶ ሺ ብር ብቻ ነው እንጂ ሌላ ይላል ሀብታም፣ ዳሃው ደግሞ መቶ ብር ብቻ አይበቃኝ ታክሲ ይላል። መቶ ብር መባል የጀመረው ራሱ ሁለት መቶ ድፍን ከሆነ ወዲህ ነው እንጂ በጣም ደሃ ጋር ያው ደሃና ሀብታም ጋር መሀል ሰፈር የለም። በቃ የሰማይና የምድር ያክል ተራርጋ። ለወንድ ልጅ ትልቁ ደስታው ተሳስተው፣ አንተ ምን እያደረክ ነው ይፈጠራል። ድንገት ለሊት ይደወላል። አልመጣም ሬ አዘ ኧረ ሬ አልመጡም ብራዘር፣ እስካሁን አልገባም ሲል አረ ኢላማን ሽንት ቤቱ በር ላይ አርገው እዛው ላይ ነው። አለቀ ተኩስ ቋንዳ አለቀ። ተጠርጣሪው እኮ እያመለጠ ነው። ተኩስ ቋንዳ አለቀ። አንተ ከሚሽኑ ተባረሃል።

ስለ ትዳርና ስለ ወንዶች በምትናገራቸው ንግግሮች እጅግ ተወዳጅ የሆነችው ኤልዳና በቀለ ልታገባ መሆኑም ተሰምቷል። እዚህ ጋር እንደምትመለከቱትም በዚህ ቲክቶክ ላይ በኦርቶዶክስ ቤተክርስቲያን ላይ ጠንከር ያለ ትችቶችን እንዲሁም ጥያቄዎችን በማንሳት ከሚታወቀው ከሜሎስ ጋር ሊጋቡ እንደሆነም ታውቋል። ሜሎስም ግልና ልኮ ሽምግልናው ተቀባይነት እንዳገኘና በቀራይ በትዳር ሊጠቃለሉ እንደሆነም ተሰምቷል። በዚህ አጋጣሚ ኤልዳናና ሜሎስ እንኳን ደስ አላችሁ ለማለት እንፈልጋለሁ። ጋብቻችሁንም እግዚአብሔር ቅዱስ አርጎ ይባርክላችሁ ለማለት እንፈልጋለሁ። መልካም ነገራችን ላይ የተዳሩ ሁኔታ በዚህ በዜና አቀራረብ ሲቀርብ ለመጀመሪያ ጊዜ ነው የተመለከተ ነው ማለት ይቻላል። ልጁን አላቆም ለትነ ለመናገር ልጅቷ ግን በተለያየ ጊዜ የፍቅር ፕሮግራሞች ላይ ስትናገር ሰማታለሁ። በጣም እንደበቷ ይጣፍታል። ጀስት በቃ ሴት ነች በቃ እና ከዚህ ቀደም የምትፈልገው አይነት ወንድ ተናግራ ነበረ። እኔ የምፈልገው አይነት ወንድ እንደዚህ አይነት እንደዚህ አይነት ብላ መስፈር ታስቀምጣለች። ልጁን እኔ የምር አይቼ አላውቅም ነበረ እንደዚህ አይነት ሰው ነው ማለት ነው። እስቲ የተናገረችውን ይህ ሁሉ ነገር መሆን አለበት። በአርባ ዓመት ሲንግል ኮንክ ፈላጊ የለም አራት ነገር በአርባ በሀምሳ ዓመት ሲንግል ኮንክ የምትፈልግ ሴት የለችም። በቃ ዱቄታ አንተ የምትፈልገው ሳይሆን ነው የምትፈልግ ሴት የለችም። ሸምግላል እከክን አይፈልግም ማለት በውስጥ ትጀነጅናላችሁ እናቃለን ሴቶች በእማማ ዝናሽ ፈላጊ ያለ እማማ እማማ ዝናሽን የሚፈልግ ሴት ልጅ ኦልዌይስ ተፈላጊ ናት። ለምን እንዲህ ፊት አትሆነ? ተፈላጊ ናት። ወንድ ነው፣ መላጣ፣ ቦርጫ ምን ምን ስትሆን ማየቱን ጀት ይዘህ መምታት አለብህ። አባት በጣም ሀብት ማካበት አለብህ።

የኢትዮጵያ ብሔራዊ እግር ኳስ ቡድን የእግዚአብሔርን እርዳታ ለማግኘት አንድ ቄስ በአዲስ አሰልጣኝነት ቀጥሯል። እንኳን እዚህ እግር ኳስ ቄስ ተቀጥሮ ጳጳስ አሰልጣኝ የሚሆን እራሱ እኔ እንጃ። አያስኬድም። እነሱ እኮ ሌላ ውስጥ ናቸው። ብቻ አታስወሩኝ። በነገራችን ላይ ስለ ቄስ እናውራ። አንዷ ሰሞኑን ዘማሪ መሆኗን ሁላ እኔ አላውቅም፣ እውነት ለመናገር ቄስ ደፈረኝ ብላ አፏን አውጥታ ሚዲያ ላይ መጥታ ተናገረች። ግን የተደፈረችው 16 ዓመት ነው። አሁን ስንት ዓመቷ እንደሆነ በደንብ እንግዲህ ያልሰማዎትም ይሆናል። እድሜዋን ግን ያው ተደፈርኩ ብላ የ16 ዓመት እድሜዋን ዛሬ ላይ ስትናገር ጥያቄ ፈጠራ፣ አይደለም ቀሴስበበ እስጢፋኖስ ነው ይባላል። እና የወደተኛሁበት አልጋ መጣ። እዛ እንዲህ ሲነካኝ ምንድን ነው ስል እኔ ነኝ አለ። ምንድን ነው ብዬ ስነሳ በትራስ ነው ያፈነኝ ሰው በትራስ እዛ ክፍሉ ውስጥ ሌሎች ሰዎች አሉ አሉ። እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ ከባድ ከባድ በቀል። ለእኔ የማይገባኝ ታዘዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትረፉኝ። አይዞሽ በመባል ፋንታ በትር አሳፈረው አስገድደው ደፈረ። ቦታው ለአገልግሎት የሄዱበት ቦታ ነው። ሰው ቤት አድረው ወይ ደግሞ እንደ ድሮ ዘማሪያን ቤተክርስቲያን ሲሄዱ መቃብር ቦታ ወይ ደግሞ ቤተክርስቲያን ባዘጋጀችው ሳይሆን ግለሰብ ቤት ውስጥ ነው ያደሩ። ይ አገልግሎት ሄዳለው ብለሽ ለምንድነው ሰው ቤት ምታ ክርስቲያን ግቢ ለምን አታድሪሽ? የተዘጋጀልኝ ቦታ ምናምን ልትይት ይችላል። ትና ወንድ ለብቻ አይተኛ ለትትነትሽ ቅድመ ያሰጠሽ ተጠንቅቀሽ ለምን እንትን አላልሽ? ብዙ ጥያቄዎች የሚነሱ አሉ እና መድፈር ማለት አካላዊ ብቻ አይደለም። ቀድሞ ዝግጅት መሆን ወይ ደግሞ ቀድሞ እንደዚህ ነገር ውስጥ መግባት ስለሆነ ማለት ነው። ይህን ሀሳብ ማነሳበት ብዙ ጊዜ ሴቶችን ስለታዘብኩ ነው እና እንደዚህ ነገር ምቹ ከሆኑ በምንም ጊዜ ምንም ሊደርስባቸው ይችላል እና በማንኛውም ጊዜ ጥንቃቄ ይፈልጋል። ከዚህ ጋር ታይዞ ትዋሻለች፣ በተለያየ ቦታ ላይ እንደዚህ አይነት ነገር ስታወራ ሰምተናታል፣ ምናምን የሚሉ ሰዎች አሉ። ዋሸችም አልዋሸችም በወቅቱ መደረግ የነበረበትም መደረግ ነበረበት ባይነኝ። አሁን ግን ሚዲያ ላይ መጣው የሚዲያ ፍርድ ለማግኘት ሳይሆን መና ወይ ደግሞ ሌላ አላማ ያለው ነው የሚመስለኝ። ስለመደፈሯ ግን በጣም እንቃውማለን። እሷ ተደፍሮ ድምጻቸውን ሳያሰሙ የቀሩ ሴቶች ስላሉ ደፍራ በመውጣት አዎ፣ ደግሞ በአንድ በኩል ደግሞ እናመሰግናት አለብን። ድምፅ እንዲኮንላቸው ደፈር ብላ መናገሯ ደግሞ ትልቅ ነገር ነው። ግን አመታት ያለፈው ዴኳ መሆኑ ደግሞ ሌላ ጥያቄ እንደሚያስነሳ ባለሙሉ ተስፋ ነኝ። እናንተ ምን ታስባላችሁ? ሀሳባችሁን ኮመንት ላይ አድርጉ። ግን የሴት ልጅ መደፈር በጣም ያሳዝናል። መቆም አለበት። ሚስጥርም ደግሞ መሆን የለበትም። ከደረሰባችሁ በኋላ ማለት ነው። ሴቶች እንደዛ ብያስባለሁ። የተናገረችው ግን ብዙ ጥያቄ ያስነሳሉ ብያስባለሁ። ቪዲዮ ላይ ሙሉ በሙሉ የተመለሱ ነገሮች ስላልሆኑ ማለት ነው። አዲስ ትራፊክ ሆነ የምትቀጣው ሰው ስታጣ ናት እስካሁን

እቺ ነገር ብቻ ነው እኮ ማስቀረት ያቃታት ኢትዮጵያ ውስጥ ይመስለኛል፣ ትራፊክ ቅጣት የሚባል ነገር እነሱ ራሳቸው ባይቀጡ ጥሩ ነው ባይነኝ እንደ እንደኔ ያው እንደሚያሽከረክር ሰው። ከዛ ውጭ ግን ኢትዮጵያ ተስፋ አላት። በቃ በእውቀቱ ስዩም ከዚህ በፊት የተናገረው ንግግር ሊቀረፍ ነው። እዚህ ሀገር አናዳጅ እንጂ ነዳጅ የለም ብሎ ነበር በእውቀቱ ስዩም። ግን ሰሞኑ የሰማነው ዜና ኢትዮጵያ የጋዝ ምርትን ወደ ገበያ ልታቀርብ መሆኑ ተሰማም። ኢትዮጵያ የራሷን ጋዝ ለማምረት ጥረት ስታደርግ መቆየቷ የተገለጸ ሲሆን በመጪው መስከረም 2018 ዓ ም አዲስ ዓመት ላይ ወደ ገበያ ሊቀርብ መሆኑ ሰምተናል ሲል ኢትዮፌም ዘግቧል። ይህ የተሰማው ጠቅላይ ሚኒስቴር አብይ አህመድ ዶክተርም በሀገሪቱ ከሚገኙ የሚዲያ አመራሮችና የኮሚኒኬሽን ባለሙያዎች ጋር በዛሬው ዕለት እያደረጉት ባለው የጋራ ውይይት ላይ መሆኑ ነው የተገለጸው። በተጨማሪም ጠቅላይ ሚኒስትሩ የመጪው የ2018 መስከረም ወር ታላቁ የህዳሴ ግድብ ተጠናቆ ሬቫኑን ቆርጣለን በዚህ መድረክ ላይ ሲሉ አስታውቀዋል። ተጨማሪ አዳዲስ መረጃዎች በፍጥነት እንዲደርሷቸውናዋልከውራት በዚህ ምሽት ሰበር መረጃዎች እየተሰሙ ይገኛሉ። ኢራን በይፋ አሜሪካ ላይ ጦርነቷን ከፍታለች። በዚህም ታዲያ በኳታር የሚገኘው የአሜሪካ የጦር ሰፈር ላይ ጥቃት መፈጸሟ ተሰምቷል። እስካሁን ድረስ በተሰሙ መረጃዎችም ወደ ስድስት የሚጠጉ ባላስቲክ ሚሳኤሎችም ኳታርን መምታታቸው ተሰምቷል። ይህንን ተከትሎም ታዲያም ኳታር ራሴን የመከላከል መብት አለኝ ስትል ተደምጣለች። በዚህም ጦርነቱ አሁን ላይ ሰፍቶ ኳታርና ኢራንም የመሆን እድል እንዳለው ተሰምቷል። ይህንን ጥቃት ተከትሎም ታዲያም ባህሬን እንደዚሁም ደግሞ ዩናይትድ አረብ ኤምሬትም የአየር ክልላቸውን መዝጋታቸው ተሰምቷል። መካከለኛው ምስራቅ ታዲያ ከባድ የተባለ ውጥረት ውስጥ ይገኛል። ወላፈኑ ሁሉንም እያዳረሰ ይ ይገኛል ይህ ነገር ሳይውል ሳያድርም ወደ ቀይ ባህር መምጣቱም አይቀሬ ነው እየተባለ ይገኛል። ነገር ግን ኢራንም ለተፈጸመባት ጥቃት አጸፋዊ ያለችውን ጥቃት በኳታር ባለው የአሜሪካ የጦር ሰፈር ላይ ፈጽማለች። እዚህ ሌላ ጦርነት አለ መተኮስም ጀምሯል። እሺ ችግር የለውም። አስተኮስም ከጀመርሽ በነገራችን ላይ ፅጌና ዳኒ ሮያልን እኔ ሳሰባቸው የሆነ ሙቪ ጀምሮ ነበሩ፣ ፍቅር አይደለም የሚባል ሙቪ ማለት ነው። አይታይላቸውም ነበር ይዛኔ። አሁን ግን አልቲቡልቲ ምናምን ነገር መስራት ሲጀምሩ በጣም እንደ ጉድ እየታየላቸው እና ተመልካቹ ምን ሆኖ ነው? የምሬ ነው። እኔ ውሸት ወይ ወድለታል። በቃ ሰው እግዚአብሔር፣ እኔ አሁን ዛሬ መጥቼ ባለክስ በቃ የሆነ ስቅስቅ ብዬ ባለክስ፣ እግዚአብሔር አምጣብኝ። ያው ይሄ ህይወት ታወርድ ሊያስለክስ ይችላል። ሰው ተቸግሮ ሲያለክስ ምናምን በቃ አዛኙ ብዙ ነው። ኖርማል ስራ በሚሰራበት ጊዜ በኖርማል ንግግር ጊዜ ግን ማንም ዞር ብሎ አየው። ኧረ ተበክለናል፣ ተበክለናል፣ ጎበስተው ተው፣ ተበክለናል ይመስለኛልና እንደዚህ ያው ምንም አላረጉ ተመልካሹ ላይ ነው ፈር። እሺ የሚሊዮን እናቴ እሱን ኢንተርቪው እሺ እስቲ ምን ተሰማ እስቲ ወዳጃችን ደስተው ብቻ አይደለም የአስራ አመት ባለቤት ናት። አብረን በማከክ ውስጥ በመፎከት ውስጥ የነበረን ሰዎች ነን። የሚገርም ነገር እንደሚደርስ ይሄ ሎተሪ ከ50 ሚሊዮን ሎተሪ ከመድረሱ በፊት ከሶስት ቀን በፊት የሚገርም ህልም አይቼ ነበረ። አባቶች ጋር እጄ ሳስፈታ ችግር ነው፣ ትዳር ላይ ከፍተኛ ችግር ሊመጣ ነው አሉ። ከዛ በኋላ ነው የሚገርም የ50 ሚሊዮን ብሩን ሎተሪ የደረሰኝ የሚገርም ታሪክ ነው የምትነግረኝ። እንደው በእውነቱ እኔ ትዳሬ መታደግ ነው የምፈልገው እና እንደውም ለምን ገንዘብ ሴጣ አምስት ሚሊዮን ብሩን አሁን ለአጠቃላይ ለመንግስት ለተጀመረው የኮሪደር ልማት ና ይደረግልኝ። እሺ በጣም በጣም በጣም። ሚሊዮን ብሩን ደግሞ እንደዚሁ ለተጀመሩ ለውስጥ ለውስጥ ኮብልስቶን መንገዶችና ለጥቃቅ ኢንተርፕራይዝ ይደረግልኝ። ወና አሁን ባልደረቦች እየነገሩኝ ከሆነ ባለቤቴ ወርቃ ትሰርታለች። በእውነት ደስታ ደስታ ትዳራችንን ለመጠበቅ እማ አለው ማግኘት እኮ ያሳብዳል። አንዳንዴ ይሄ ያስታል ድዋስጅ ተጠንቀቅሽ እንዳያንቅሽ። ንግስ ስትበላ ተጠንቀቅልሽ፣ የእንጀራው ጠርዝ ጣትን እንዳይቆርጠ። እሺ ነው ትጠነቀቀልሽ አሉ። ከሳሎን ወደ መንጅታ ስትሄጂ ታክሲ ተጠቀም እንዳይደግምሽ። ነገ ካስነጠሰ እግዚአብሔር ማርክሽ ያየ። እሺ ማር፣ ራስሽን ጥብቅ፣ እስከምንገነኝ በጣም ትናፍቅኛል። ብላችሁ የምታውቅ ከሆነ በታማኝነት በአዲስ ፍቅር ማለት ነው። ቤተሰቦች፣ የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘና ፈታ እንዳላችሁ ነው። ቁም ነገሮቹ እንዳገኛችሁ በተስፋ አድርጋለሁ። ነገ በምርጥ ቪዲዮ አገኛችኋለሁ። ቀጣይም ደግሞ በተሻለ ቪዲዮ እንገናኛለን። ሰላመ እግዚአብሔር ከሁላችሁ ጋር ይመቻችሁ። ፒስ